አንቺ ምስሪ ምንድነው? ተነሽ ምስሪ ምንድነው? አሁን እሷን የምሰማበት ጊዜ አይደለም። እንደዚህ ሆነ እንዴት? ሲጀመር ይዘሻት ወጫለሽ? ነይ ተነሽ አንቺ

አንቺ የህይወት ምስክር፣ ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የማዕዶት ጉራጌዋ የዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? አይ እኛ ያለን እግዚአብሔር ይመስገን በጣም በጣም ደህና ነን። እንግዲህ ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። በቁመት ነው የምትበልጠኝ እንጂ በእድሜ አትበልጠኝም። ታናሽን ይዤ መጥቻለሁ ማለት ነው። ከእሷ ጋር ሆነን ነው የመጣ ነው። እንግዲህ ከዛ በፊት ዩቱበር ነበርሽ አይደለው ማይ ጉራጌዋ በሚል ቻናሏ ታቋታላችሁ፣ ትን ጥቂት ሰዎች ማለት ነው ብዙ ሰው ሳይሆን በጥቂት ሰው ታቋታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ባለ ሁለት ዩቲዩበር ነበረች፣ ለምን እንደጠፋች ባላቅም። እንግዲህ ሰላማትያችሁ አይን አፋር ነገር ናት። ለምን ሰላም እንዴት ናችሁ እኔ ላይ እኮ አደለች። ለማንኛውም እንግዲህ ዛሬ አሪፍ ተንኮል እና አሪፍ ሀሳብ ይዘን መተናል ማለት ነው። እናንተን ፕራንክ ማድረግ አቁሜ ያለው ከዛን ቀን በኋላ፣ ምክንያቱም ብዙዎቻችሁ የምርተን አዳችሁብኝ ስለነበረ ማለት ነው እና ለእሱ ይቅርታ ጠይቃለሁ። አሁን ግን አቤኔዘር እንግዲህ ወይም ኤቢ ማለት ነው። ሙሉ ስሙ ጠራሁት እንዴ? ወይኔ ፍቅሬ፣ ውዴ፣ ማሬ፣ ይቅርታ አድርግልኝ። እና እሱ የማንቼ ኳስ እያየ ነው። ስለዚህ ሁሌ በኳስ እንጨቃጨቃለን ማለት ነው። እና እሱ በጣም ኳሱን በጣም ስለሚወድ ከእኔ ታስበልጣለሁ ወይ የሚል እንግዲህ ሚስቶች ትረዱኛላችሁ ብዬ ተስፋ አደርጋለሁ። ስለዚህ እምቢ ብሎኝ ነው የወጣው ከቤት ማለት ነው። ካላየው ብሎ ወጥቷል። ስለዚህ እኔም አሪፍ ቅመም ቀምሜለታለሁ። እሱ ምንድን ነው እጅግ በጣም በጣም በጣም ታማለች ና እባክህ ድረስልኝ ሐኪም ቤት እያስገባኋት ነው ብለሽ ትደውይለታለሽ ኳሱን ለቆ መጥቶ ያየኛል ወይስ ደግሞ ኳሱን ያስበልጣል? ዛሬ እንግዲህ አዞብሃል፣ ፈርዶብሃል። ከሚስትህና ከኳስ ማን እንደምታስበልጥ እማይበት ቀን ነው። ምክንያቱም ቤት የእውነትም ይሁን የውሸት አላቅም፣ ኳሴ ነው የሚበልጠው ይላል ና፣ ሁሌ ኳሴ ነው የሚበልጠው። አንተ ከትዳር ማን ነው የምታስበልጠው ስለው ኳስ ስለሚል ዛሬ እስኪ እውነታው ማለት ነው። ኳስ ካስበለጠ እኔ እነሱ ነገር አበቃ አበቃ አበቃ እዚህ ጋር ማለት ነው። የምሬ ነው እምላችሁ። ምክንያቱም ከምንም በላይ ትዳር ይበልጣልና በእርግጥ አይዝናኑ አይውጡ፣ አዩ ምናምን ማለት ሳይሆን አንዳንድ ያለ መስጠት ያለብን ቦታ ለሚስት ያላት ቦታ አለ ለኳስ ደግሞ ያለው ቦታ አለ ማለት ነው። ስለዚህ አሁን እሱ ጋር እንደውላለን እንዳመመኝ ትነግረዋለች። ሐኪም ቤት አስገብቻታለሁ ግርማ ጋር፣ ዶክተር ግርማ ጋር ትላለች። ከዛ ዶክተር ግርማ ጋር መጥቶ ያሳክመኛል፣ ይንከባከበኛል ወይስ ደግሞ ጸጥ ብሎ ይቀራል? መጥቶስ ምን አይነት ፕራንክ ነው ስንለው ምን አይነት ሪያክሽን ያሳያል የሚለው አብረን የምናይ ነገር ይሆናል። እንግዲህ ዝምተኛዋ እህቴን ዝማት ወይ በእንደዚህ አይነት ነገር ዩቱበር መሆን አይቻልም የሚል ኮመንት ማየት ፈልጋለሁ። አሁን ትደውይለታለች እሱ ጋር ምን እንደምትይው ታውቂያለሽ? ላውድ ላውድ ላውድ ላውድ። አይ ማንቼ እንዲያሸንፉ ደግሞ ማለት እንዲሸነፉ፣ ማንቼዎች ይሸነፉ። ማንቼ ማንቼ ደጋፊኝ። ሄሎ። አቤት። እንዴት ናት? ምስሪያ አሟት። እባክህ እንትን ወስጃታለው ግርማ ክሊኒክ። እኔ አላቅም፣ ድንገት ነው ምን እንደሆነች አላቅም ምን ቅድም ደህና አልነበረች እንዴ? አሁን ደህና ነበረች። ቡና ምናምን አፍልተን እየጠጣን እያለ ድንገት ነው የጀመራት። እሺ፣ የት ነው ያለችው? ግርማ ክሊኒክ። ቶሎ በል። እሺ፣ ብቻዬን ነኝ። በጣም ነው የፈራሁት። እሺ፣ ቶሎ በል። በጣም ፈርተሽ ሞተሽ፣ እኔ የለሁበትም። እኔ እንዴት መጣው? መጣዋል። አይ በቃ አሁን ተረጋግጧል። ከማንቼና ከሚስቱ እንግዲህ ሚስቱና ሊያስበልጥ ይሆን አላውቅም። ሲመጣ ካሜራማን ዞር አድርገህ ትይዝልናለህ ማለት ነው፣ እሱ ሲመጣ። ለማንኛውም እውነት ለመናገር አይመጣም ብዬ ነበር ያሰብኩት፣ ምክንያቱም በጣም ተጨቃጭቆኝ ስለወጣ ማለት ነውና፣ ስለዚህ እስኪ እናያለን ከመጣ በኋላ ያለው። ስለዚህ ምርጫው መርጧል ማለት ነው። አይ ገና ነው፣ የምርጫው ነገር አለ የምርጫው ነገር አልታወቀም። እዩዋት እዩዋት እቺን ኳስ ወዳጅ ናት። ማርያምን እዩዋት እዩዋት፣ ማርያምን ኳስ ታያለች፣ እኔን ቁጭ አርጋ እዚህ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው ግን እውነት በጤናቸው ነው? ግን እውነት አይደለም። ምንድነው ጥቅሙ? ቆይ፣ አይ ደስ ብሎት ነው ወይ ቶሎ ለምጣ ያለው ብዬ ነዋ። እና አስገብተዋል። ዜሮ ለዜሮ ናቸው። እሳይ እሳይ፣ እንደው በተሸነፉ ዛሬ። እና ትንሽ እንጠብቀው በቃ አይመስልሽም? ዩቱበሯ ይመጣል። ቆይ አንቺ ግን ማለት ነው ካሜራ ላይ በግድ እንድትወጪ ያደርግ ነበር፣ የዛኔ ታወሪ ነበር። አሁን ጠፍቶብሽ ነው እንደዚህ የተሽኮረመሽ እና በአዲስ የመጀመር ቀደ ይለሽም የለኝም የለኝም የለኝም። ለነገሩን ይከፈም መስኩላችሁ ይበቃችኋል። ግን አልፈምስም ነው ችግሩ። እዬ ደሞ እኮ አንሽለት መጥቶ ይሆናል። ጉድሽ ነው ዛሬ እሺና ሚልሽን ትሰማለች አው ዳርጁስኪ ወይ አምሪያት ማጥፎ ውስጥ ነን፣ ውስጥ ነኝ። አይደለም ከጀርባ ከጀርባ ነው ውስጥ ከዶክተር ግርማ ጀርባ ነኝ። ቆይ እስኪ ቦታውን በደንብ ስለማላውቅ ነው መልሼ እደውልልሻለሁ። አጭን፣ ዶክተር ግርማ እዚህ ጋ ነው። ከጀርባ ነነበዩ ሱሩብሽ ቦታው በደንብ ስላለ፣ ኤቢ ከጀርባ ና፣ ከጀርባ ከዶክተር ግርማ ጀርባ አለ እኮ የሆነ እንትን አይደለም፣ መነፈሻ የሚመስል እንትን አለ። እንውጣ ብላኝ ቶሎ ብላ ነው ያስወጣችኝ። እንደ መናፈሻ ነገር መሰለኝ። አላቅም ቶሎ በል እሺ እንውጣ ብላ፣ እኔ ያላልኩም አልገባውም፣ ሲጀምር ማለት ነው የለብኝም። ውይ የምር ወዲያ አመመኝ። የምር ወዲያ አመመኝ። እንዳስቀኝ ምስሪ፣ ምንድን ነው ምንድን ነው? እሺ፣ ተነሽ። ለምንድን ነው የወጣችሁት? እሺ፣ ከዛ ምንድን ነው የሚጨንቅሽ? ዶክተሩ አላያትም። ተነሽ፣ ምስሪ። ምንድን ነው አንቺ? እሺ የሚል ነኝ እኮ እኔ። ተደገፊና እኔ ልውሰድሽ

አልፈልግምኒ፣ አልፈለግም። በእናትሽ ይሄ ክርር የምትይው ነገር አለ። ተነሺ እና እኔን ተደገፈሽ ሂጂ። ይኸው እዚህ ጋር አይደል እንዴ? ከጀርባ ተወኝ፣ አልሄድም። እስኪ ጀምር አንተ፣ እንድሞት ነው የምትፈልገው? ተኛ። ያጣው ከቤት አትወሰነ ምን አንቺ፣ ማን ደው ያለሽ እሱ ጋር ማንቺ ተሸነፈ። አንቺ ደህና ደህና፣ ሳላሽ ጨንቆ ትስቂያለሽ እንዴ? ምን ሆነሽ ነው እንዴ? ተሸክሞሽ አንቺን እኔ በማንቼ ይዝናናል ለማንኛውም ማለት ነው። ያው እውነት ግን አይመጣም ብዬ ነበረ ከቤት ማለት እኮ ኳስ ኳስ ትቶም አይመጣም ብዬ ነበረ። ሲመጣ ታስታርቂናለሽ። እንዳጣለሽን መቼም ኧረ እባክሽ አጣልተሽ የለውበትም ትላለች እንደ። እና ውዶችዬ እንግዲህ ተሳክቶልኛል ብዬ ተስፋ አደርጋለሁ። እንግዲህ ከትላንት ወዲያ ነው መች ነው እኔን አስለቅሶ የነበረ ብድሬን ተመልሻለሁ በደህና ብዬ አስባለሁ። አሁን ግን መከራው የእውነት ከፕራንክ በኋላ ያለው እሱን የማባበል እንትኑ በጣም ከባድ ነው። ይዣት እሄዳለሁ። ከሷ ጋር አስታራቂ ትሆናለች። ታስታርቂያለሽ እና ስለነበረን ቆይታ እጅግ ከልብ ከልብ ከልብ እናመሰግናለን። ምንድነው? ሀሳብ የተሰረቀ ምን እንደነበረ፣ ድጋሜ እንድትመጣ ከፈለጋችሁ በደንብ ላይክ፣ ሼር፣ ሰብስክራይብ ያድርጉ። አዎ፣ አድርጉላችሁ። አዎ፣ አበረታቱ። ሶስት ሊሆኑ ነው አክስት ሊሆን ነው ሁለተኛ አክስት ማለት ነው። እና እናመሰግናለን። ደህና ሁኑ። ባባይ